ጤና ይስጥልኝ አድማሽ ተመለካቾች እንደምን አረፈዳችሁ። ሰኔ አንድ 2017 ዓመተ ምህረት የዕለተ እሁድ አበይት እና ሰበር ዜናዎችን ይዤ ቀርብ ያለው። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለው። የፌዴራል ፖሊስ ዋና አዛዥ ሀገሪቱ ሰላም ነች፣ ዜጎች እንደፈለጉ ወጥተው መግባት ይችላሉ ባለ፣ በሳምንቱም ከአራት ኪሎ ቤተ መንግስት አዲስ አበባ አፍንጫ ስር የውጭ ዜጎችን ጨምሮ በርካቶች መታገታቸው ተሰማ። ከዚህ ጉዳይ ጋር በተያያዘ እነማን አይታግቱም አጋቾቹስ እነማን ናቸው የሚለው መነጋገሪያ ሆኗል። ዝርዝር ዘገባ ይዘንበታል፣ እናስደምጣችኋለን። በሌላ በኩል የፋኖ ኃይሎች የአማራ ፋኖ ብሔራዊ ኃይል በአማራ ክልል እያደረገ ባለው ውጊያ ከፍተኛ ድል መቀዳጀቱ ተሰማ። በፋኖ ኃይሎች ላይ ከበብ አፈጽማለሁ ብሎም የሄደው የብልጽግና ጦር ያላሰበው መብረቃዊ ምት ደርሶበታል። የፋኖ ኃይሎች በከፈቱት መልሶ ማጥቃት ውጊያ የአገዛዙ የጦር መሪዎችን ጨምሮ ቁልፍ ሰዎች እስከ ወዲያኛው ተሸኝተዋል። አገዛዙ ከፋኑ ኃይሎች በሚሰነዘርበት ምት ይዞታዎችን እየለቀቀ መሆኑም ተሰምተዋል። በጥቅሉ ከአማራ ክልል የተሰሙ የጦር ግንባር መረጃዎችን ይዘናል፣ እናስደምጣችኋለን። በሶማሌ ክልል የትጥቅ ትግል መጀመሩ ተሰማ። የኦጋዴን ብሔራዊ ነፃ ግንባር የተባለ የሶማሌ ተቃዋሚ በብልጽግና መንግሥት ላይ ጦር መስበቁ ተነግሯል። ዝርዝር ዘገባ ይዘንበታል በሌላ በኩል በህዝቡ ዘንድ አምባገነን የተባሉት ጠቅላይ ሚኒስትር አብይ አህመድ ማንም በጠመንጃ ኃይል አራት ኪሎን አይረግጧትም ሲሉም ለፋኖ ኃይሎች መልእክት ማስተላለፋቸው ተሰማ። አሁንም ያሉት ሙከራዎች ዘጠና ዘጠኝ አይደለም መቶ ፐርሰንት አይሳኩ። አብይ በሀገሪቷ ውስጥ ስላሉ ጦርነቶችና ግጭቶች ሀገር ጉዲያስ ባለ ንግግር አድርገዋል። እንደኔ አይነት ድንቅ መንግስት ታይቶ አይታወቅም ሲሉም ተደምጠዋል። ጠቅላይ ሚኒስትሩ ልፋኖ ኃይሎችና ሌሎች ለታጠቁ መሰል ኃይሎችም ጥሪ ያቀርበዋል። ኑ ስልጣን ላጋራችሁ፣ አራት ኪሎን አብረን እንዘውረው ሲሉም ተደምጠዋል። እንወያይ፣ ችግሮቻችን በንግግር እንፍታ። ያለመንግስት እኮ ነው ታይቶ አይታወቅም በኢትዮጵያ ታሪክ።

መቅረስ እናስተካከል ዝርዝር መረጃም ይዘንበታል። ሰላም ጤና ይስጥልኝ፣ አድማሽ ተመልካቾች እንደምን ቆያችሁ? ከላይ በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። ይህ ህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የድል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየ ጠይቅ ናችሁ። በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችን ቆዩም። ቀዳሚ ወዳደረግኩት ዘገባ አልፋለሁ። ይህ ኦጋዴን ብሔራዊ ነፃነት ግንባር ኦብነግ ሶማሊያ ውስጥ የትጥቅ ትግል መጀመሩን አስታወቀ። በአብዱራህማን ማህዲ የሚመራው ኦጋዴን ብሔራዊ ነፃነት ግንባር ኦብነግ ክፍል መቀመጫውን በጎረቤት ሀገር ሶማሊያ በማድረግ የትጥቅ ትግል መጀመሩን ዞበለፖስ ከምንጮቼ አረጋግጫለሁ ስትል ዘግባለች። በሶማሊያ የትጥቅ ትግል ጀምሯል የተባለው የኦብነግ ክፍል ውሳኔውን ያሳለፈው ድርጅቱም በቅርቡ ለሁለት መከፈ ሎን ተከትሎ ነው። ታጣቂ ቡድኑ ከስድስት ዓመታት በፊት ሰላማዊ ትግል ለማድረግ ከኤርትራ ወደ ሀገር ቤት በመግባት በምርጫ ቦርድ ተመዝግቦም የነበረ ቢሆንም ኦብነግ ለሁለት መሰንጠቁን ተከትሎ በአብዱራህማን የሚመራው ኃይል በሶማሊያ የትጥቅ ትግል መጀመሩን ጉዳዩን በቅርበት የሚከታተሉ ምንጮች ለሚዲያችንም አስታውቀዋል። ለ33 ዓመት ያክል በትጥቅ ትግል ሲንቀሳቀስ የነበረው ኦብነግ ወደ ሰላማዊ ትግል ለመግባት የወሰነው ከአብይ አህመድ መንግስት ጋር በነ አሴ 2010 ዓ.ም ስምምነት ላይ ከደረሰ በኋላ ነበረ። ይሁን እንጂ በአብዱራህማን ማህዲ የሚመራው የኦብነግ ክፍል ከመንግስት ጋር ግንኙነት አናደርግም፣ ቀጣይ የትግል ስልታችንን በተመለከተም ከህዝባችን ጋር ውይይት እናደርጋለን ሲል ለቢቢሲ የአማርኛ የዜና ክፍል የገለጸው ባለፈው የካቲት ወር መጨረሻ ላይ ነበር። ታጣቂ ቡድኑ ሰላማዊ ፖለቲካ ትግልን አቁሞ አባላቱን ደጋፊዎቹን ለአዲስ ትግል እያደራጀ እንደሆነ ያስታወቀው በየካቲት ሶስት 2017 ዓ.ም ባወጣው መግለጫም ነበረም። ይህንን ተከትሎ የኦብነግ ሌላኛው ክፍል በሚያዝያ 1 2017 ዓ.ም ባካሄደው ሁለተኛ መደበኛ ጉባኤ አብዱራህማን ማሃዲ ከሊቀመንበርነት መንበርነት አንስቶ በሌላ መተካቱ ይታወሳል። ውሳኔውን ተከትሎ የትጥቅትግል ትግል የጀመረው የኦብነግ ክፍል በበኩሉ በግንቦት ሰባት 2017 ዓ.ም ባወጣው መግለጫ የኢትዮጵያ ብሔራዊ ምርጫ ቦርድና የሶማሌ ክልል መንግስት በተቀናጀ መልኩ የፓርቲውን አመራር ጋር ለመብታተን እየሰሩ ነው በማለት ምላሽ ሰጥቶም ነበረም። ቡድኑ አክሎም የሶማሌ ክልል መንግስት ጣልቃ ግብነት ከፌደራል መንግስቱ ጋር በ201 ዓ.ም የተፈረመውን የሰላም ስምምነት አደጋ ላይ በመጣል ፓርቲውን ወደ ትጥቅ ትግል እንዲገባም እያደረገው ነው በማለት አስጠንቅቆም ነበረም። አብዱራህማን የሚመሩት ክንፍን ጨምሮ ኦብነግ ከዓመታት በፊት በኤርትራም አስመራ ከተማ ከመንግስት ጋር ያደርጋቸው ተከታታይ ውይይቶችና ስምምነቶችን ተከትሎ በሰላማዊ መንገድ ለመታገል ወደ ኢትዮጵያ መግባቱ የሚታወስ ነው። ይሁን እንጂ የአብይ አህመድ መንግስት ቃሉን አጥፎ ያደረግናቸውን ስምምነቶች እንዳይፈጸሙ አድርጓል የሚል ቅሬታን በማቅረብ በአብድራህማን የሚመራው ክንፍ በምርጫ ቦርድ ተመዝግቦ ሰላማዊ ትግል እያደረገ ካለው ኦብነግ በመነጠል ወደ ትጥቅ ትግል መግባቱን ለሚዲያችን የደረሰው መረጃም ያሳያል። ወደ ትጥቅ ትግል የገባው የኦብነግ ክፍል የአብይ አህመድ መንግስት ቃሉን አጥፎ እንዳይፈጸም አድርጎታል ካላቸው ስምምነቶች መካከል የኦብነግ ታጣቂዎችን ወደ ክልሉ የጸጥታ ኃይል ማስገባት፣ በጦርነት የተጎዱትን መልሶ ማቋቋም፣ የኦጋዴን ህዝብን የራሱን ዕድል በራሱ የመወሰን ጥያቄ መመለስ፣ በህዝቡ የተፈጠሩትን ፖለቲካዊ ኢኮኖሚያዊና ባህላዊ ቅሬታዎችን መገለል በዘላቂነት መፍታት የሚሉት ይገኙበታል። ኦብነግ በ2010 ዓ.ም የሰላም ስምምነት በተፈራረመበት ወቅት 1800 ገደማ ታጣቂዎች የነበሩት ሲሆን ምን ያክሉ የቀድሞ ታጣቂዎች በአብድረህማን ማህዲ የሚመራውን የኦብነግ የትጥቅ ትግል እንደተቀላቀሉ የታወቀም ነገር የለም። ኦብነግ የትጥቅ ትግል እንቅስቃሴ ጀምሮበታል የተባለው የሶማሊያ አካባቢ መካከለኛው ሸበሌ ቀጠና እንደሆነም ሚዲያችን የደረሰው መረጃ ያሳያል። ቀጠናውን አልሸባብ በስፋት የሚንቀሳቀስበት እንደሆነ ከዚህ በፊት የወጡ መረጃዎች ያሳያሉ። በያዝነው ዓመት መግቢያም ከአርባ ዓመታት በኋላ ለመጀመሪያ ጊዜ ለሶማሊያ ቀጥተኛ ወታደራዊ ድጋፍ ያደረገችው ግብፅን ወታደሮቿን ያሰፈረችው በዚሁ ኦብነግ የትጥቅ ትግል ጀምሮበታል በተባለው አካባቢ መሆኑን መረጃዎች ያሳያሉ። ከዚህ ጋር ተያይዞ አብይ አህመድ ከሶማሌላንድ ጋር ያደረገውን የወደብ ስምምነት ተከትሎ ከኢትዮጵያ ጋር ቅራኔ ውስጥ የገባቸው ሶማሊያ ለኦብነግ የትጥቅ ትግል እንቅስቃሴ በግዛቷ ነፃ መሬት ያመቻቸች ሲሆን የኢትዮጵያ ታሪካዊ ተቀናቃኝ የሆነችው ግብጽ ደግሞ ሁኔታውን እንደ መልካም አጋጣሚ በመውሰድ ወታደራዊ ስልጠና በመስጠትና የሎጅስቲክ ድጋፍ በማድረግ የ አብድረህማን ማህሪን ታጣቂ ቡድን ልታጠናክር ትችላለች ተብሎም ይገመታል። በሌላ በኩል ማንም በትጥቅ ትግል አራት ኪሎን አይረግጣትም ሲሉ ጠቅላይ ሚኒስትር አብይ አህመድ ለፋኖ ኃይሎች መልእክት ማስተላለፋቸው ተሰማ። ጠቅላይ ሚኒስትሩ አብዛኛው ህዝብ ጆሮ በንፈጋቸው በዚህ ቃለ መጠይቃቸው የመጨረሻው ክፍል ቃለ መጠይቃቸውና አራተኛ ክፍሎም መነጋገሪያም ሆኖላቸዋል። ጠቅላዩ በሀገሪቱ ስላሉት ግጭቶችና ጦርነቶች ስላለው ሁኔታ በሰጡት አስተያየት ማንም በጠመንጃ ስልጣን አይዝም፣ መቼም አይሳካም ካላቸውም ሲሉም ፊታቸው ላይ በሚታየ ንቀት አኳኳን ተናግረዋል። ስልጣን የሚገኘው በኃይል ብቻ ነው፣ ስልጣን የሚገኘው በመሳሪያ ጉልበት ብቻ ነው ብሎ የሚያስቡ ስልጣን ስልጣን የሚሆነው እኔ ከያዝኩት ብቻ ነው ብለው የሚያስቡ የስውት ትርክት ውጤት እሱ ነው። አብይ አህመድ አክለውም በሀገሪቷ የሚደረጉ የትጥቅ ትግሎች የስልጣን ሽኩቻም የወለዳቸው ናቸው በማለት ነጭ ቅጥፈትም ቀጥፈዋል። አብይ አህመድ ዓለም የመሰክረውን የሕዝብ ጭቆና፣ መፈናቀል፣ መገደል እንደ ዜጋ ለመቆጠር የወለደውን የፋኖን የትጥቅ ትግል ሸምጥጠው የስልጣን ፍላጎት የወለደው ሲሎም በድፍረት ተናግረዋል። አሁን በትጥቅ ትግል ማንም ኃይል ስልጣን የሚይዝ የለም ከፈለጉ መጥተው ስልጣን መጋራት ይችላሉ፣ ሲሉም ተናግረዋል። በትጥቅ ትግል የሚሳካ ስልጣን የለም ያሉት አብይ አህመድ መቶ በመቶ እርግጠኛ ነኝ፣ ማንም አራት ኪሎን አይረግጣትም ሲሉም ተደምጠዋል። አሁንም ያሉት ሙከራዎች 99 አይደለም መቶ ፐርሰንት አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። ከአማራ ክልል የጦር ግንባር መረጃዎች በመቀጠል ደግሞ በአዲስ አበባ አፍንጫ፣ በአራት ኪሎ አፍንጫ ስር ስለተፈጸመው የውጭ ዜጎች እገታም እንነግራችኋለን። አሁን በቀጥታ ወደ አማራ ክልል አልፋለሁ። ይህ አማራ ፋኖ ብሔራዊ ኃይል አፋ ባህ የለገሃዲውን አድማ በተና ሻለቃ መሪ እስከ ወዲያኛው አሰናበተው። አማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር ዳግም ክተት ወረ ኢሉ ክፍለ ጦር በትላንትና ሁለት በውረ ኢሎና ለገሃዲ ወረዳ አዋሳኝ ሸክፍ ከተማ የፋኖን አባላት አፍናለሁ ብሎ የገባውን የአገዛዙን ኃይል አፍነው ራሱን መተውታል። 7 ለ52 ብርጌድ ታየ ተሰማ ሻለቃ አባላትንና አመራሩን ሊያፍን የመጣው የብልጽግናና የሚሊሻ ቡድን ከ12 በላይ ሙት ሲሆን የአገዛዙ ቁልፍ ሰዎችም ይገኙበታል ተብሏል። ከ17 በላይ ቁስለኛ ተደርገዋል ሲሎም የፋኖ ኃይሎች አስታውቀዋል። የአገዛዙ አድማ ብተና ሻለቃ መሪውም ሻለቃ መብቱ መኮንን እስከ ወዲያኛውም ተሸኝተዋል። ከፋኑ አባላት አርበኛ ሙልጅ የሻለቃ አመራሩንና ሶስት የአገዛዙን ጦር ከደመሰሰ በኋላ ጥይት ሲጨርስ በጀግንነት በራሱ ጥይት ራሱን ለተከበረው የአማራ ሕዝብ ሰውቷል ሲሉም የፋኑ ኃይሎች አሳውቀዋል። ታሪኩን እንደ አባቶቹ እንደ ቴዎድሮስ ለጥላት እጅ አልሰጠም ፎክሮም ተሰውቷል። ሌላ አንድ ቀላል ቁስለኛ አባል ሲኖር ሌላ በወገን ላይ የደረሰ ጉዳት የለም ሲሉም አሳውቀዋል። ሊከብ የመጣው ተከቦም ተቀጥቅጧል ሲሉ የፋኖ ኃይሎች አሳውቀዋል። የፋኖን ምት መቋቋሚያ ቃተው የአገዛዙ ጦር የፋኖ ቤተሰብ የቁም እንስሳ ዘርፎም ወስዷል። ከዚህ ቀደም ብዙ ቤት ማቃጠሉም ይታወሳል። ይህ በእንዲህ እንዳለ በአፋ ባሃ ንጉሥ ሚካኤል ኮር ኢንጂነር ደሳለኝ ክፍለ ጦርና መብረቁ ክፍለ ጦር መካነ ሰላም በታ ቀጠና ላይ ታላቅ ድል ተጎናጸፉም። የሚካኤል ኮር ኢንጂነር ደሳለኝ ክፍለ ጦርና መብረቁ ክፍለ ጦር በጋራ የብልጽግናን አገዛዙን ዙፋን ጠባቂ ሰራዊት ላይ በከፈቱት ተከታታይ ውጊያም መካነ ሰላምና በዙሪያ ያሉ ቀጠናዎች ላይ የአገዛዙ ጦር ሽንፈቱን ተከናንቦም አካባቢውን ልፋኖም እያስረከበም እንደሚገኝ የአይን ማኞች ገልጸዋል። ቴጋድሎ ከሰሞኑ በርካታ ድሎች ከተመዘገቡበት ዳግም ቀጥሎ ከትላንት ማለዳ ጀምሮ ዛሬም ተጠናክሮ የቀጠለ ሲሆን እስከ 10 ኪሎ ሜትር የሚሸፍን ቀጠናን በማስለ ንጉስ ሚካኤል አሊኮር ተው አርባ ገበያን ጨምሮ በርካታ ቀጠናዎችን እየተቆጣጠረም ይገኛል። የተጋድሎን ዝርዝር መረጃ በቀጣይ ሲደርሰን የምናቀርብላችሁ ይሆናል። ይህ በእንዲህ እንዳለም እዚሁ ወሎ ላይ በላስታም እንጃፋት ቀጠና በተደረገ አውደ ውጊያ ሻለቃውን ጨምሮ ከ15 በላይ የአገዛዙ ወታደሮች ሲደመሰሱ ከ18 በላይ የሚሆኑት ቆሰሉ። ይህ አማራ ፋኖ ብሔራዊ ኃይል አፋብሃ

ጥራሪ ክፍለ ጦር ነበልባሎች ፋኖች እና በብልጽግና መራሹ መከላከያ መካከል በተደረገ አውደ ውጊያ በብልጽግና ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራም ደረሰ። በላስታ ጀኔራል አሳምነው ፀጌ ኮርሰር የሚገኘው ጥራሪ ክፍለ ጦር በጀምዶ ማርያም በበቅሎ ማነቂያና በግዳን ሙጃ ማርያም በሶስት አቅጣጫ አድርጎ የመጣውን የብርሃኑ ጁላን ሰራዊት በወንዶች ይባር እንጃፋት አድርጎ ላስታ ብልብላም አይን ብጉናና ላለኪው ጋዝጊ ብላን ይይዛል አለው ብሎም የመጣውን የብልጽግናን ጦር ጠራሪዎች የወንዶቹ ቅና ይባር ሜዲያ ላይ በትላንትና ሁለት ሲያራግፉት ይዋሉ ሲሆን ይባር መለያ መገንጠያ ላይ አይኮም ሬዲዮ ይዘው የነበረውን ሻለቃ ገለታውን ጨምሮ ከ15 በላይ የአገዛዝ ወታደሮች ሲደመሰሱ ከ18 በላይ መቁሰላቸውን የፋኖ ኃይሎች አሳውቀዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አማራ ፋኖ ንጉስ ሚካኤል ኮር መብረቁ ክፍለ ጦር ኢንጂነር ደሳለኝ ክፍለ ጦርና የኮሮቃኝ በጋራ ለተከታታይ አንድ ሳምንት ባደረጉት እላስ ጨራሽ ተጋድሎ በርካታ ድሎችን ተጎናጸፉ። ከግንቦት 25 ጀምሮ ለአንድ ሳምንት በተደረገው ብርቱ ተጋድሎ በሰዓቱ ከነበረው የብልጽግና ሟች ቁጥር ከአራት ቀን ፍለጋ በኋላ አያሌው መለሰ የወረዳው ሚሊሻ ጽፈት ቤት ኃላፊ በአራተኛ ቀኑ ወደ ወረዳው ቆስሎ የገባ ሲሆን ለማወቀና ሌሎች ሶስት ማንነታቸው ያልታወቀ ወልጮ ተራራ ላይ የአሞራ ሲሳይ ሆነው ተጠቅሰው መገኘታቸውን የአይን ማኞች አረጋግጠዋል። ግንቦት 25 ምሽት አድማ ብተናና መከላከያ ሰራዊቱም እርስ በራሳቸው አስበላችሁን በሚል በተኩስ መናጣቸውንም መዘገባችን ይታወሳል። በዚህ ውጊያም በርካቶች ሲቆስሉ፣ በርካቶችም ሞተዋል። በትናንትና ሁለት በነበረው የፋኖ ተጋድሎ ደግሞ ረፋድ ከሶስት ወረዳ የሰበሰበውን ኃይል የብልጽግና ጦር ሬሽንና ተተኳሽ ለማቅረብ ጭኖ ወደ በታም ሲገሰገስ በተደረገው የደ ፍጣ ጥቃት በደረሰባቸው ጉዳት አጀበው የነበሩ ሚሊሻዎችን ጨምሮ በርካታ የአገዛዙ ጦር ተመልሰው ወደ መጡበት ማምለጥ ሳይችሉም ተመተዋል። ይህንን የሰሙት ዙፋን ጠባቂዎቹ የበተን ቀጠናን እንደ ጠጠር ፈሶ የነበረውን ከ25 ጀምሮ 23ና 024 ቀበላይ አካሎ በስፋት ይዞ የነበረውን ኃይላቸውን መቆረጡን ሲያዩ መደናበር ጀመሩ። ኢንጂነር ደሳለኝ ክፍለ ጦርና መብረቁ ክፍለ ጦር ከኮርቃኝ ጋር በጋራ በተ ጣጡ ኃይል እነዚህ ቀበሌዎችና ይዞት የነበረውን አራተኛ ቀበሌም 020 ጨምሮ ከፍተኛ ምት እየመቱን እግሬ አውጪኝ ብሎ እንዲፈረጥጥን አድርገውታል። ከተማይቱንም ከምሽቱ አራት ሰዓት ድረስ በዘለቀ ውጊያ ማስለቀቅ ችለዋል። በዚህ አስደናቂ አውደ ውጊያ በብልጽግና በኩል በቁጥሩ በርካታ ሙትና ቁስለኛ የሆነ ሲሆን ቁስለኛው በውል ያልተጣራም። ከጠዋት እስከ ማታ አራት ሰዓት አምፑላንስና አንድ ፒካፕ ወደ መካነ ሰላም ሲያመላልስ ውሏል። ተከታታይ አንድ ሳምንት በነበረው ብርቱ ትንቅንቅ ተጋለ በርካታ ሰብአዊና ቁሳዊ ኪሳራም የደረሰበት የብልጽግና አገዛዙ ዙፋን ጠባቂ ሰራዊት እንደተለመደው አፈሙዞን ወደ ንጹሃን በማዞር 025 ቀበሌ ላይ ጌታቸው አማራ የተባለ ግለሰብን በግፍ አሰናብተውታል። ይህ በእንዲህ እንዳለ በአፋ ባሃ ጎጃም ቀጠና ሁለተኛ ተፈራም ቆም ክፍለ ጦር መብረቁ ተፈራ ብርጌድ ሰባተኛ ቀን ውሎም ከሞጣ እስከ አዴት ያለውን ሀገር አቋራጭ ጥቁር አስፓልት በመውረር የፋኖን የገቢ ምንጭ አደርቃለሁ በማለት ከየቀጠናው አሰባስቦ የመጣውን የብልጽግናን ኃይል በትላንትናው ዕለት በአፋ ባሃ ጎጃም ቀጠናም ሁለተኛ ተፈራ ዳምጤ ክፍለ ጦር የገባውን የብልጽግና ኃይል በከበባም እስከ መጨረሻው ለምን ደምሰስ ከየብርጌዱ የተውጣጡ የተወጣጡ ሻለቆችን አሰልፎ የፋኖ ኃይል እየተጠጋ ባለበት ሰዓት የብልጽግና ቡድን በደረሰው መረጃ መሰረት ጓዙን ጠቅልሎ ቀጠናውን ለቆ በመውጣት ለጊዜው ከመደምሰስ አምልጧል። ስሎ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ቃል አቀባይ ፋኖ ማርሸት ገለጹ። በመጨረሻም ወደ ዕለቱ አበይት ጉዳያችን አልፋለሁ። የውጭ ሀገር ዜጎችን ጨምሮ ከቤተ መንግስቱ አፍንጫ ስር በርካታ ንጹሐን በታጣቂዎች ታገቱ። ከአዲስ አበባ ከተማ 50 ኪሎ ሜትር በማይሞላ ርቀት ላይ ከምትገኘው ጫንጮ ከተማ አቅራቢያ በሚገኝ የውሃ ፋብሪካ የውጭ ዜጎችን ጨምሮ በርካታ ንጹሐን መታገታቸው ተሰምተዋል። ከትላንት ወዲያ ከሰዓት ከጫንጮ ከተማ በቅርብ ርቀት ላይ ከሚገኘው ሰዩ የውሃ ፋብሪካ በርካታ ሰራተኞች በታጣቂዎች ታግተው መወሰዳቸውን ለዞበል ፖስት መረጃውን ያደረሱ የአይን ማኞች ገልጸዋል። ምንጮቹ አክለውም ቻይናውያን ሳይሆኑ አይቀሩም ያሏቸውን ሶስት የውጭ ዜጎች አብረው ታግተዋል ሲሉም ተናግረዋል። እገተው የተፈጸመው በኦነግ ታጣቂዎች እንደሆነም መረጃውን ለመጽሔቷ ያደረሱም የአካባቢው ነዋሪዎች አክለውም ገልጸዋል። ታጋቾቹ ወዴት እንደተወሰዱ እስካሁን ድረስ የታወቀ ነገር እንደሌለም ምንጮች አያይዘው ተናግረዋል። የኦነግ ታጣቂዎች በአዲስ አበባ ዙሪያ ያሉ አካባቢዎችን ጨምሮ ባለፉት ሁለት ሳምንታት ከመከላከያ ሰራዊቱና ከኦሮሚያ ክልል የጸጥታ ኃይሎች ጋር ውጊያ ሲያደርጉም እንደሰነበቱ ይታወቃል። የኦነግ ታጣቂዎች ከአዲስ አበባ ከተማ በቅርብ ርቀት ላይ በምትገኘው ጫንጮ ከተማ ዙሪያም እገታዎችን እየፈጸሙ ሲሆን የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ሰዎች ወደፈለጉበት ቦታ መንቀሳቀስ የሚችሉበት ሀገራዊ ሰላም ተፈጥሯል ባሉም በጥቂት ቀናት ውስጥ መሆኑ ደግሞም አነጋጋሪ ሆነዋል። ኮሚሽነሩ ከቀናት በፊት በፋና ቴሌቪዥን ቀርበው ዜጎች በነጻነት ወደፈለጉበት አካባቢ መንቀሳቀስ ይችላሉ የሚል መግለጫ የሰጡ ቢሆንም የኦነግ ታጣቂዎች የኢትዮጵያ ዋና መቀመጫ ከሆነችው አዲስ አበባ በቅርብ ርቀት ላይ ከሚገኝ ስፍራ የውጭ ዜጎችን ጨምሮ በርካታ ንጹሀን ከሚሰሩበት ቦታ አግተው ወስደዋል። ከሀገሪቱ እንደምንረዳው የመንግስት የጸጥታ ተቋማት የሚናገሩትና ነባራዊ የሀገሪቱ ሁኔታ ለየቀለ መሆኑን ነው። አድማጮች በመጨረሻም በትላንትናው እለት ህዝባዊ ትዕይንት መደረጉ ይታወቃል። አገዛዝ ይቆም፣ ጦርነት ይብቃ፣ ሰላም ይምጣ በሚል በርካታ ፖለቲከኞችና በርካታ የኢትዮጵያ ሕዝብ በተገኘበት ህዝባዊ ትዕይንት ተደርጓል። በዚህ ህዝባዊ ትዕይንት ላይ በርካቶች ተጽዕኖ ፈጣሪዎች ንግግር አድርገዋል። ከነዚህ መካከል አርበኛ ዘመነ ካሴና ልደቱ አያሌውን ጨምሮ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 እነዚህን ተፈናቃዮች የደቡብ የኦሮሞ ወይም የቤኒሻንጉል ህዝብ ያፈናቀላቸውና ውጡልኝ ያላቸው አይደሉም። ገድሎ የተረፉትንም ነቅሎ ያፈናቀላቸው የአብይ አህመድና የሽመልስ አብዲስ አገዛዝ የአሻርሊ ሀሰን ተላላኪያው የመዋቅርና ስራ ነው። የአማራን ህዝብ አፈናቅለው ብቻ አልበቃቸውም። በቀይም መጠን እንገላለናል፣ አትግደሉኝ፣ አታፈናቅሉኝ ብሎ በየከተማው በየአደባባዩ ተሰለፈ ህዝባችን ህዝባችን ለጠየቃቸው ጥያቄዎች ሁሉ የሚሰጠው ምላሽ ግድያና ጥቃት ሲሆን አሁንስ በዛ በሚል ውሳኔ እርምጃውን ከሰልፍ